እዚህ የስራሽን ይስጥሽ፣ እንዴት እንዳሳቅሽኝ የዚህ ሰዓት እኔ ነው የማውቀው። ቡና አንጠጣም፣ ቤዝመንት እንግባ። ግን በአዲስ አበባ አሁን ባላት ውበት ያልተማረካለ ሰዎች ዬ እስኪ እዩ እስኪ፣ ምን ትፈልጋላችሁ? ምን ልላክላችሁ? በጣም ነው የሚያማምሩት። እኔ ፈላፍል ለመጀመሪያ ጊዜ ብላት አረብ ሀገር ነው የወደድኩትም እዛ ነው። እሺ፣ ሰላም ቤተሰቦች ተሰቦች እንግዲህ፣ እንደምታሳየን ዛሬ በስስ ኪሎ እንገኛለን ማለት ነው። ስስ ኪሎ ዩኒቨርሲቲ ምናልባት የተማራችሁ ካላችሁ ትዝታችሁን ቀሰቅስባችሁ ነው ቀስቅሰ ትዝታችሁን እንግዲህ ነው ጋር ጋር አሁን ተራ እንገኛለን ማለት ነው፣ እና ተማሪዎችን አንዳንድ ተማሪዎች ትዝታችሁ እንዲቀሰቀስ ተማሪዎችን ለማናገር ለመጠየቅ ስሞክር ማለት ነው። ትምህርት እንዴት ነው? እንዴት ይዟቸዋል? እንዴት ናት ምቾቷ? ጠይቃቸው። ቪዲዮ ለመቀረጽ ዝግጁ አይደለም እዚህ የሚማሩት እና ለዛ ነው እንጂ ብዙ ልጆች እያናገርኩ ነበረ። ደስ ይላል። እስኪ ትዝታችሁ ይቀስቀስ እና ዋት ምትወዷት ምትናፍቋት ካላችሁ ብዬ ነው። እስኪ የምናደርገው ነገር ካለ ደግሞ አብረን እናያለን። ካጎቴ ልጅ ጋር ብዙ ነገሮች እናደርጋለን ብለን ዛሬ እንጠብቃለን። አብራችሁ የሚቆዩ የኔወዶች፣ እንግዲህ ቤተሰቦች ታሪክ እንደሚነግረን ይህ ሐውልት ማለትም የካቲት አስራ ሁለት አስራ ዘጠኝ ሀያ ዘጠኝ ዓመተ ምህረት ማለት ነው። ብዙ ኢትዮጵያውያኖች ኢትዮጵያውያን በመሆናቸው ብቻ የተጨፈጨፉበት ብዙ ሺህ ህዝብ ያለቀበት ወቅት ነበረ። እናም ባደዋ ድል ሽንፈቱ ቂም የቋጠረው ፋሽስት ከ አርባ አመት በኋላ ቂሙን በቀሉን ለመፈጸም እንግዲህ ከሰላሳ ሺህ በላይ ህዝብ የፈጀበት ወቅት ነበረ። ከዛም እንግዲህ ይሄ ካቲት አስራ ሁለት እንትን ተባለ ማለት ነው። ሀውልቱ በእነሱ መታሰቢያነት ነው የቆመው ማለት ነው። በጣም የማይረሳ በሀያኛው ክፍለ ዘመን ከነበሩ ጦርነቶች የማይረሳ ጦርነት ነበረ፣ የካቲት አስራ ሁለቱ ጦርነት ማለት ነው። ያው የስድስት ኪሎ ሀውልት እንደዛ ነው የተመሰረተው። በነገራችን ላይ ወደ ፍርፍር ተራ ገባን ማለት ነው አሁን። አሁን ፍርፍር ተራነን። የጊቢ ልጆች እንግዲህ እዚህ ነው ምግብ የሚመገቡት በአብዛኛው። እንዴት እንደሚጣፍጥ ምግባቸው! ወይኔ ጣት ነው የሚያስቆረጥም። እንዲህ በምታዩት መልኩ ነው እንግዲህ ምግቡ የሚሰራው። ቁጭ ብላ ጣፍጣፍ ዛቸው ምናምን ነው የሚደርሰው። እንዲህ ፊት ለፊት እያያቸው በጣም ነው ደስ የሚለው በጣም ፓስታ በሽሮ እያያችሁት ትኩስ እንዴት ደስ እንደሚል! እና እንደዚህ ባለ መልኩ ነው እንግዲህ እየተመገብን ያለ ነው። እኔ እየተመገብኩ ነበረ። በነገራችን ላይ እንትን የሚባል ምግብ አለ፣ በጣም ደስ የሚል ኮርኔስ የሚባል ምግብ ማለት ነው። ኮርኔስ ያሳያችኋለሁ። እሺ ቤተሰቦች፣ የሆነ ቀን ኮርኔስ አዝዤ አሳያችኋለሁ። እያሰብኩት ነበረ እና እሱ ምግብ እንዴት ደስ እንደሚል፣ ብዛቱ፣ በዛ ላይ ዋጋው ተመጣጣኝ ነው። ተማሪዎች እንዴት እንደሚወ ከፍርፍርተራ ተራ እንዲህ እንግዲህ ትንሽ ካሳዩዋችሁ ወጣሁኝ ማለት ነው። ሰላም፣ እንዴት ነህ? አለን ፈላፍል ስ ይስጠል በሳንዱች እኔ የምለው ቤተሰቦች ፈላፍል መቼ አረብ ሀገር እኔ ፈላፍል ለመጀመሪያ ጊዜ የበላት አረብ ሀገር ነው የወደድኩትም እዛ ነው። እና በጣም የምወድ እናንተም እንደምትወዱ በጣም እርግጠኛ ነኝ። መንገድ ላይ አይቼ ማለፍ የማልችለው ነገር ቢኖር ፈላፍል ነው። እሺ፣ እናመሰግናለን። እንዴት ነው ስራ? አሪፍ ነው። እንዴት ነው የምታዘጋጀው? እስኪ ትንሽ ብትነግረን። አሪፍ ነው ስራ። ያው የማዘጋጀው ከሽምብራ ዱቤ ነው። ኦኬ ቆጎበዝ በቃ በርታ። እሺ እዚህ ስድስት ኪሎ አካባቢ ነው የምትገኘው። እንግዲህ የግቢ ተማሪዎች ምናምን ይገዛሉ። አሪፍ ነው። የሆድታ አዎ ይገዛል። ኦኬ በርታለን፣ እናመሰግናለን። እሺ ለእኔም አንድ ስጠኝ። ስንት ነው ዋጋው? እኔ ምን ነው የምትወዱ ቤተሰቦች፣ እስኪ ፈላፍል የምትወዱ አሳውቁኛላችሁ፣ ኮሜንት ላይ ማለት ነው። እናም እንግዲህ በትንሹም ቢሆን ፍርፍር ተራንም ትንሽ ቃኘት ቃኘት ታደረግን፣ ስድስት ኪሎ አካባቢ እንግዲህ ዞር ዞራለን። አሁን ደግሞ ፈላፍላችንን እየበላን እንግዲህ ከአጎቴ ልጅ ጋር ወደ ወደ አራት ኪሎ ልንሄድ ነው ማለት ነው። ወደ አራት ኪሎ ሄደን እስኪ ቤዝመንት አብረን ቡና እንጠጣለን። ቤዝመንቱን ያላያችሁ አረብ አገር ያላችሁ እህቶቼም ካያችሁ በእርግጠኝነት እንደምትደሰጡበት ተስፋ አደርጋለን። ፈላፈሉ ግን እንዴት እንደሚጣፍጥ በጣም ነው የሚጣፍጠው። እና የኔ ውዶች ፈላፈል የሚወድ ካለ ደግሞ ኮሚኒቲ ላይ ያሳውቁኝ እሺ። እኔ በጣም ስለምወድ ማለት ነው። የእኔ ተመሳሳይ ባህር ያለው ካለ እና እንግዲህ ወቅ እያደረግን ፈላፈላችንን እየበላን ወደታች ቀጥ ብለን ሄድ ነው ማለት ነው። ወቅ እያደረግን በጣም ደስ የሚለው አየ ምናምን በቃ ደስ ያ ሰዓቱ ደግሞ ይህ ሰዓት የሰዓቱ እና ቀጥለን ወደዛ እንሄዳለን ማለት ነው። አብረን ቤዝመንት እንገባለን። በጣም ነው የሚያምረው። በጣም ነው የምትወዱት እርግጠኛ ነኝ፣ እርግጠኛ ነኝ እንደምትወዱት። አባችን በነገራችን ላይ ሰፊ ፕሮግራም ይዤ ማለት ነው። አንድ ቀን ሙሉ ቀን ውሎይን በጣም ነው የምንገባ አይደል? እንዳያች ያጎቴ ልጅ እያለችኝ ነበረ። ቅድስተ ማርያም ደረስን፣ አምስት ኪሎ ቅድስተ ማርያም እናቴ ጋር ደረስን። እንግዲህ ያው ተሳልመናል። ያው ሱሪ ስለለበስን ትንሽ ደብሮናል፣ ግን ያው ተሳልመናል። እናም እንግዲህ እንደምታዩን ወደታች እየሄድን ነው። አየሩ ደስ ይላል። የገበያ ላይ የመንገድ ላይ ንግዱም እየተጧጧፈ ነው። እንደምታዩት ኦልሬዲ እየደረስን ነው በቃ ውዶችዬ አብራችኝ እስከ መጨረሻው ሆኖ። እሺ ይሄን ይመስላል እንግዲህ ቤዝመንቱ። እሺ ውዶችዬ፣ አሁን ደግሞ ቀጥ ብለን ከስድስት ኪሎ አራት ኪሎ መተናል ማለት ነው በእግራችን። እስኪ ቤዝመንቱ ጋር እንሂድ። እስኪ ቤዝመንቱ ጋር ሄደን ቡና እንጠጣ። ሌላ አለማት ብዙ ከመሬት በታች ከተሞች አሏቸው፣ ብዙ ነገር አሏቸዋል። እንግዲህ የኔ ውዶች ስለ አራት ኪሎ ቤዝመንት ደግሞ ትንሽ ነገር ልበላችሁ። አራት ኪሎ ቤዝመንቱ ላይ እንግዲህ እንደምታዩት መሻገሪያ ተብሎ ነው የተሰራው፣ ግን በውስጡ ከአስራ ሰባት በላይ ሱቆች ያሉት ሬስቶራንቶች እንዲሆኑ ታስበው የተሰሩ አሉ። በቃ ሰዎች እየተሻገሩም እየተዝናኑም በዛ እንዲያልፉ ምቹና ጽዱ ማራኪ ተደርጎ የተሰራ

ከምወደው ቦታ አንዱ ነው፣ በነገራችን ላይ ማለት ነው። እናም እንግዲህ ሱቆቹን ዞር ዞር እያልኩኝ ለማሳየት እሞክራለሁ ማለት ነው። ቡናም አለን እንደነገርኳችሁ፣ ቡናም እንጠጣለን። ምናልባት እንግዲህ አረባ ጋር ያላችሁ እህቶቼ ያላያችሁት ካላችሁ በከፊል ይሄን ይመስላል። ሌላ ጊዜ ደግሞ ሰፊ ፕሮግራም ከወደዳችሁት ሰፊ ፕሮግራም አዘጋጅቼ በደንብ ለማሳየት ከዚህ በላይ ሞክራለውኝ። እንግዲህ በቻልኩት አቅም ለማሳየት ሞክሬ ያለው ማለት ነው። ከወደዳችሁት ኮሜንት ላይ ያስቀምጡልኝ፣ አስተያየትም ካላችሁ ኮሜንት ላይ ያስቀምጡልኝ። የሆነ ሱቅ ግን ልቤን ገዛው። ይህ ሱቅ እስኪ እንግባና አንዳንድ እቃዎችን እስኪ የሀገር ባህል ነገሮች ናቸው ያሉትና በጣም ነው የሚያምሩት። ደስ ይላሉ፣ ቀልብ ይገዛሉ። ለእናንተ ደግሞ እንድልክላችሁ የምትፈልጉት ነገር ካለ እስኪ አሳውቁኝ፣ እስኪ ኮሜንት ላይ አያማምሩም? በእናታችሁ እስኪ እዩት። እንደዚህ እንደዚህ አይነት ሱቅ በነገራችሁ ላይ በጣም ነው የምወደው፣ ቀልቤን ይገዛኛል። እንደዚህ ሀገር ባህል ሀገራችሁ ለናፈቃችሁ እህቶቼ፣ ወንድሞቼ እስኪ እዩ። እስኪ ምን ትፈልጋላችሁ? ምን ልላክላችሁ? በጣም ነው የሚያማምሩ ከቆዳ ነው የተሰሩት። ቤተሰቦች እነኚህ ከቆዳ ነው እንደምታዩት የተሰሩት ማለት ነው። ኢትዮጵያ በጣም ነው የሚያማምሩት። ያ ግን ምን አይነት የታደለች ሀገር ነች! በጣም ብዙ ነገሮች እኮ ነው ያሏት። በቃ የሆነ እንደዚህ የእጅ ጥበቦቻችን የእጅ ስራዎቻችን ከማንም ከምንም በላይ የሚደነቁና የሚወደዱ ቀልብን የሚገዙ ናቸው። ደስ አይሉም? እንደምትወዷቸው ተስፋ አድርጋለሁ። የኒወዶች ሱቁ ቀልቤ እኔ ሳበኝ፣ ባይዘባይ ለእናንተ ማሳየት የፈለኩኝ። ለቤሲቷን ወደድሽ? እስኪ ምን የወደድሽ ነገር አለ ከዚህ? ሁሉም ነው የሚያምረው። በነገራችን ላይ የሚገርም አጋጣሚ ገጥሞ የነበረ። አጋጣሚ የቲቪ ፕሮግራም ለመስራት የመጡ ጋዜጠኞች ነበሩ። ኢንተርቪው ያደረጉ ስለነበረ እኔም እዛ ቦታ በመገኘቴ ይህን ቪዲዮ ለመስራት እዛ ቦታ በመገኘቴ እኔና ያጎቴ ልጅም እንግዲህ ኢንተርቪው ጋር ተሳትፈናል ማለት ነው። ለዛ ነው ይሄንን ቁጭ ብለን የምናደርገውን ጭውውት ድምፁን ሳይለንት አድርጌዋለሁ። ቡና ስንጠጣ ታዩታላችሁ ብዬ ነው እና አስፈቅጃለሁ። በነገራችን ላይ ያው የቲቪ ሾው ፕሮግራሙ ገና ስላልተለቀቀ እኔ ቪዲዮን መልቀቅ እችላለሁ ወይ ብዬ አስፈቅጃለሁ ያው እዚጋረንበንና እናጠጣ እዛ በኋላ አብረን እናያለን ማለት ነው። አፋቸው ተካተል ድምፁ ግን አጥፍቻአለሁ። ያው ከቲቪ ሾው በኋላ ነው ድምፁ ማለት ያለበት ብዬ ነው እና ለዛ ነው። ይህንንም ቢሆን ግን ያው አስፈቅጄ ነው ያደረኩት እንጂ ያው የቲቪ ሾ ፕሮግራም ስለሆነ ትንሽ ደብሮኛል። እና በአጋጣሚው የአጋጣሚው ሌላ አጋጣሚ ፈጥሮ ስለዚህ ቦታ የመናገር እድሉን አግኝተን ነበረ ላችኋለው ውዶቼ። ብቻ ደስ የሚል ቆይታ ነበር የነበረኝ የኔ ውድ ቤተሰቦች። እንግዲህ ቡና እንደምወድ ታውቃላችሁ። እዚህ ውስጥ ያለ ቡና ደግሞ በጣም ነው የሚጣፍጠው። እና እንዴት ነው ንግግር ኮንፊደንስ እያያችሁ ነዋ። እና አሪፍ ቆይታ ነበረ የነበረን ቢዚ በቃ ዝም ብላ ነው የምታዳምጠው። እኔ ለፈልፋለው እሷ ጸጥ ብላ ነው የምታዳምጥ። በጣም ኮምት ገርም ልጅ ኮ ነች። በቃ ሳይለንት ነች የኔ። በፍጹም በቃ ዘመድ አትመስልም። ታያያችኋት ነዋ። እኔ ደግሞ በጣም ነው ማወራው። ያው ማዳመጥ የምችልበት አለው ግን ሞር ደግሞ ስናገር ምንድነው የሚባለው፣ አንደ በተሩት ነሽ ይሉኛል እንግዲህ ብዙዎቹ። እና እንደዛ ነው ደስ የሚል ቆይታ

በነገራችን ላይ ይቺ ሙመንት በጣም የምታስቅ ነበረች። አንቺ ምንት ያለሽ ሲላት ምንም አላለችም። በጣም ነበር የሳኩት። በእውነት በጣም እየሳኩኝ ነበረ እስከ ረጅም ጊዜ እንዴት ሳቄ ልቀቀኝ። በጣም አስቃኝ ነበር ና እየሳኩኝ ነበረ። ምንት ያለሽ ሲባል ምንም ይባላል። አሁን ቤተሰቦች፣ አይ ቤዚ በጣም ያስቅ አጋጣሚ ነበረ። ኤኒዌይስ እንግዲህ እንደምታዩት በጣም ደስ የሚል ቆይታ ነበረ። ያደረግ ነው ያላሰብኩት አጋጣሚ ነበረ እንደነገርኳችሁ። እና ይች ቆንጂ የአጎቴ ልጅ ያው ማለት ትንሽ ተደናገጠች። የሚገርማችሁ ተዋናይ መሆን ትፈልጋለች ወደፊት። ህልሟ ተዋናይ መሆን ነው መተወን ነው የምትፈልገው። ሞዴል መሆን ትፈልጋለች። ማትፈልገው ነገር የለም። ያው ይሳካላታል። ጎበዝ ተማሪ ነች፣ ቆንጅዬ ነች፣ ስርዓት ያላች ልጅ ነች እና ይሳካላታል። አሁን ላይ ትምህርትሽ ላይ ብቻ ፎከስ አድርጊ፣ ሌላው ነገር ይደርሳል። ያልኩነ ነው መመክራት። ቤተሰቦቼ እናንተስ ምን ትሏት አላችሁ? ከዛ በኋላ ይደርሳላ ሁሉም ነገር፣ ትወናውም፣ ሞዴልነቱም፣ ሁሉም ነገር በጊዜው ይደርሳል እና በነገራችን ላይ ዛሬ የገጠመኝ ገጠመኝ መዓት ነው በጣም የሚያስቅ። ሌላ ቪዲዮ ላይ ግን እሰራላቸዋለሁ። የዛሬ ብዙ ገጠመኛ ለሚያስቅ ማለት ነው እንግዲህ የነበሩት የምታዩት የንግዱ ሱቆች አሉ ሰዎች እየተገበያዩ እንደነገርኳችሁ ቡና እየጠጡ ዘና እያሉ እንዲሻገሩ ምቹ ሁኔታ ተፈጥሯል ማለት ነው እንደምታዩት። እና ውዶቼ ደስ የሚል ቆይታ ነበር ያደረግኩት ከአጎቴ ልጅ ጋር። ለእናንተም እንግዲህ ያያችሁት ነገር ደስ እንዳላችሁ ተስፋ አድርጋለሁ። በሌላ በአሪፍ ቪዲዮ እንገናኛለን። እንግዲህ እስከዛው በሌላ ቪዲዮ በጥሩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እንግዲህ ከዚህ ልውጣ። ከዛ በኋላ ከዚህ ወጥቼ ወዴት እንደምሄድ እንዴት እንደምሄድ ምናየው ይሆናል። የነበራችሁን ቆይታ ከወደዳችሁት አሳውቁኝ ኮሜንት ላይ ሁሌም እንደምለው እኔ ና ያጎቴ ልጅ እንግዲህ ቀስ እያልን ዘና እያልን እየተተረጋግተን እንደምታዩሆን አካሄዳችን ውጥውጡ አላለንም ና እየሄድን ነው ወደ ቤት ልንገባ ነው የኔ ውዶች፣ ስለነበረን ቆይታ በጣም አመሰግናለሁኝ። ወዳችኋለሁ። እንደወደዳችሁ ተስፋ አደርጋለሁ። ድክም ብሎናል። ስንዞር ስንዞር ስንዞር ነው የቆየ ነው። እንዳያችሁን እንግዲህ ከስድስት ኪሎ ከፍርፍር ተራ አራት ኪሎ መተን በእግራችን ከዛ ደግሞ እዚህ መሻገሪያ ቤዝመንት ገብተን